አሁን የደረሰን አሳዛኝ መረጃ ሀጂ ኡመር ኢድሪስ ከዚህ ዓለም በሞት ተለዩ። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ከዚህ ዓለም በሞት ተለይቷል። ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ባጋጠማቸው ሕመም በህክምና ስረዱ ቆይተው ከዚህ ዓለም በሞት መለየታቸውን በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝዳንቱ ጽሕፈት ቤት ኃላፊ ኡስታዝ አቡበክር አህመድ ለሚዲያ አስታውቀዋል። እጅግ አሳዛኝና ልብ ሰባሪ ነው። እኚህ ሰው በቅርቡ ድክመት ላይ በጠና መታመማቸው የምታወስ ነው። ያን ተከትሎ ሀሰተኛ መረጃዎች ህይወታቸው አልፈዋል ብሎ ተራግቦ ነበር። ዛሬ ደግሞ ጤንነታቸው የተሻሻለ ነው ቢባልም አሁን ማምሻውን፣ አሁን አሁን የደረሰን እጅግ ልብ ሰባሪና በጣም አሳዛኝ ህልፈታቸው እንደተረጋገጠ ጭምርም ነው የደረሱን መረጃዎች የሚያሳዩት። እኚ አባት በህይወት ዘመናቸው ብዙ መልካም ነገሮችን በማድረግ ለብዙዎች አባት እንደነበሩ ጭምርም ነው በርካቶቹ ሲገልጹም የተስተዋሉት ቀስምና ተከታዮችም አልፎ በርካታ የተለያዩ የክርስትና የተለያዩ እምነት ተከታዮች በጣም እንደመወዷቸው ጭምርም ነው። የእሳቸው ህልፈት ለበርካታ ኢትዮጵያኖች ሀዘን እንደሆነ ምንም ጥርጥር እንደሌለው ጭምርም ነው። ነፍሳቸውን በአጸደ ገነት እንዲያኖርልን በማለት በርካታ ክርስቲያን ወንድሞቻችን ምኞታቸውን እየገለጹ እንደሚገኙ ጭምርም ነው። ሚኪታቦር ኢንፎን ሰብስክራይብ በማድረግ ወቅታዊና አጫጭር መረጃ ያገኙ። ሰላም ቆዩልኝ።